ነገር የለም፣ እኔ ከዚህ ያስተካከልኩ ለባስ አንቺ እንዳታበላሽ በማለት እንግዲህ የመከረቻትን የወይዘሮ ባዩሽን ተግባር አሁን ላይ እያከናወነ ወይዘሮ ሜላትና እንዲሁም ደግሞ መስፍኒ በመጀመሪያ ምርመራ አድርገው ነበረ። ሲቀጥል ደግሞ ሀናና እንዲሁም መርግብ ነበር ምርመራውን ያደረጉት። አሁን ላይ ሁላቸውም ውጤት እየጠበቁ ይገኛሉ። ቀድማ ያው ሜላቱ ወደ ቤቷ ሄዳ ነበረ ምላሴ ከትምህርት ቤት ስለሚመ መጣ ብቻውን እንዳይሆን እኔ አስቀድሜ ልሂድ እናንተ ስጨርሱ ነው በማለት እንግዲህ የተታቸው ሄዳ ነበረ። በዚያን ሰዓት እንግዲህ ምርመራው ከተደረገ በኋላ መስፍኔ ሀናን ለማናገር ሞክሮ ነበር ለብቻዋ። ለምንድ ነውስ? ብቻዋን የምታወራት ይሄን ያክል ምንድነው የምጠይቃት በማለት እርግብም እየፈራች ነበረ ግን ደግሞ?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 ተሳስቶ የርግ ቢሆን ራሱ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 ይቺ ልጅ በጣም ጠግባለች። ቆይማ ይህ ምርመራ ይጨርስና እና ከዛ ዋጋሽን እሰጥሻለሁ ከዚህ ቤት ምን ጥቅ አድርጌ ነው የማስ ወጣሽ እያለች እንግዲ ትገኛለች። እንዲሁም ደግሞ ከእርግብ ጋም ሲያወሩ ነበር ወይዘሮ ሚላት እጅግ በጣም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 የእሳቸው ጸሎት ደግሞ ጠባይለም በማለት ማለት ሲናገረው ነበር። ሌላው እንግዲህ ሀኑቺ እጅግ በጣም አሴርን ስታመሰግነው ነበር። ምክንያቱም ወደ አዲስ አበባ ከመጣው ጀምሬ አንተ ከጎኔ ነህ፣ ከአባቴ ጎንም ነህ። እውነት አንተ ባትኖር አሁን ላይ ምን እንደምሆል እኮ አሰብኩት፣ በማለት እንግዲህ ያው አሴርን ስታመሰግነው አይተናል። በስተመጨረሻ ግን ሀኒች እጅግ በጣም ያጨናነቃት ነገር አለ። ምክንያቱም እንግዲህ ሎላዊ አባቷ ሌላ ሕክምና እንደሚጀምር እንግዲህ ዶክተሩ ያው ሲናገር ሰምተነዋል ማለት ነው። ዶክተሩ ስለዚህ ከ አራት መቶ ሺህ በላይ አሁን ላይ እንደሚያስፈልጋት ሲናገር ነበረ። ወይኔ፣ ይህ ሁሉ ጉድ እትዬ አልሰሙም። ምንድን ነው የማደርገው? ግር አትውጣ የተባልኩ ልጅ ሆንኩኝሳ ምን ነው በማለት እንግዲህ እያማረረችም ትገኛለች። ምክንያቱም እንግዲህ የአባቴ ህክምና አለቀልኝ ብላ ያው ነገሮችን ቀለል አድርጋ ነበረ